በኢትዮጵያ ለእስልምና መስፋፋት አስተዋጽኦ ካበረከቱ የእውቀት ማዕከሎች ውስጥ ስሙ በጉልህ ይነሳል። የታላላቅ ዓሊሞች መገኛ፣ የበርካቶች የልብ ትርታ ሆኖ ከወርቃማ ታሪኮቹ ጋር ዛሬም ድረስ ቆይተዋል። የአብሬት የእውቀትና የትምህርት ማዕከል ወዛከነ ቢዩም ቢላሙ ማስት አፍበረ ዛሊከ ኢላ ጀብራይል የጉራጌ ተወላጆች አብሬት አናሸ ተብላሸ ይላሉ። አብሬትን ያላየ ምናየ እንደማለት ነው። እናም የወርቃማ ታሪኮች መገኛ የሆነውን የአብሬት የዕውቀት ማዕከል ታሪክን ለመቃኘት የናፍቆት ስንኛችንን ቋጥረን ከአብሬት መንደር ጎራ ብለናል። እንደ ላ ናወልፈት እንደ አብሪካ ዋክብት የደመቁ ዓሊሞች መገኛ የሆነው አብሬት የሕዝበ ጉራጌ ኢስላማዊ አብዮት የተገለጸበት የታላላቆቹ ደማቅ የታሪክ አካል ነው። ምእተ ዓመት የተሻገረ ታሪክ ያለው አብሬት በታላቁ ዓሊም ሼኽ ሰይድ ኢብራሂም ተወልዶ፣ በልጃቸው ሼኽ ሰይድ ቡሽራ ወይም ባዑሳኒ አድጎ በልጅ ልጃቸው ሼኽ ሰይድ ቡደላ እንደተስፋፋ ይነገራል። የተመሰረተው ከመቶ ሰላሳ አምስት በላይ ነው የሚባለው ያው ከእኛ እድሜ በላይ ማለት። ስለዚህ ያው ከሰይድ ብዳኝ ጀምሮ እስከ አባታቸው ሰይድ ቡሽራ ተያይዞ እስከ አብሬ ሼኽ ሰይድ ብዳኝ ከተወለዱ በኋላ በቃ እንደዛ አንዳንድ ሰው እያመጡ አንዳንድ ሰው እያጡ እየተስፋፋ እየተስፋፋ ሄደ። ከእነሱ ሰላት እስከ ጌቶ ነበር የሚወጡት። የሶስት ሰዓት መንገድ ምናምን እንደዚህ እያሳፉት ሲመጡ ከዛ ሰይድ ቡሽራ ከተወለዱ በኋላ እነሱ የተወሰነ አብሬት መቆረቆሩ እነ ሰይድ ኢብራሂም እዛ ነበሩ። ሰይድ ቡሽራ ደግሞ ወደዚህም ሚዜ ይዘዋል። መሬት ገሶ ወዘ ይገቡ ከገቡ በኋላ ያ መተለያየ ሰው ዳና መተለያየ ቦታ ሄዶ ቀርቶ ከመጡ በኋላ ሚቀራም ሰው ወደዚህም ሚያስመጡ ቅድም እንዳልኩ ቦሳሚ እየተሰጣቸው ክብርም እየተሰጣቸው ሰው በራሱ ጊዜ ና ሳይባል በራሱ ጊዜ መምጣት ይጀምራል። አብሬት የትምህርትና የእውቀት ማዕከል በሁለተኛው የአብሬት ሼኽ በሼኽ ሰይድ ቡሽራ እንደተመሰረተም ይነገራል። ሼኽ ሰይድ ቡሽራ የባዕድ አምልኮ በተንሰራፋበት በዚያ ዘመን የጉራጌን ማህበረሰብ ከእስልምና ጋር ለማስተዋወቅ ብዙ ልፋትና ትግል አድርገዋል። ጥረታቸው የኋላ ኋላ ፍሬ አፍርቶም ብዙ ሺዎች የሚሳተፉበትን የሊቃ የአውራድና የመውሊድ ስርዓቶችን በማበጀት እስልምናን በአካባቢው ሕያው ለማድረግ ችለዋል። ግቶም ሂዶ ጠርተው ትንሽ ቲት እየቀሩ ሻሃም ሂደዋል። እሻም ሂደዋል። ወለኔ ወደ ወለኔ ሂደው ቀቤና ሂደው ጠርተው። ከዛ እንኳን በልጅነታቸውም ይሄ ወልጅነት ይዘዋቸው ዋሸ ገብተው አመት ተቀምጠዋል። ጂማ በሚባል ከዛ በኋላ ወደ ዳና ወደ አማራ ክልል ሄዱ። ሂደው ብቻቸው ነው ምንም ሰው የላቸውም። እዛ ቁጭ ብለው የተወሰነ ስድስት ዓመት ቁጭ ብለው ቀርተው ልምንትን ብለው ተመልሰው ሲመጡ የሆነ ትንሽ ጎጆ ሰርተው መስጅድም ሰርተው በቃ ሰው መምጣት ጀመረ፣ መቅራት ጀመረ። አውራድ መንሳት ጀመረ። እንደዛ ሲሆን ሲሆን ተስፋፋ፣ ተታወቀ። አብሬት ሲነሳ የአብሬት ኢስላማዊ ማዕከልን ያስፋፉት ሼኽ ሰይድ ቡደላን አለማንሳት አይቻልም። አብራሙዝ ወይም የአብሬት ሼህ ከሁሉም የአብሬት አባቶች ተጽዕኗቸው ከፍ ያለ መሆኑ ይነገራል። በገዘፈ ማንነታቸው በሁሉም ተወዳጅ የነበሩት ሼህ አብራሙዝ የአብሬት ማዕከል ተጽዕኖ ጉራጌን ተሻግሮ በመላ ኢትዮጵያ እንዲዳረስ ሰበብ ሆነዋል። በኢትዮጵያ እስልምና ወርቃማ ስም ካላቸው ኮከቦች አንዱ የሆኑት የአብሬት ሼኽ እስልምናን በጉራጌ በማስፋፋት ጠንካራ መሠረት አስቀምጠው አልፈዋል። የአብሬት ሼኽ እንግዲህ ሰዎቹ ሃይማኖት ውስጥ ያስፋፉት እንግዲህ፣ ከተለያየ ክልል ከተለያየ ቦታ ዓሊሞች አሉ። ዓሊሞች ወደዚህ እንዲመጡ ያው በግል አንድ ሺህ ክላሶች አሉ። ዓሊሞች ሲመጣ እዚ ጋ ያልፋል፣ እቃው ያሰርፋል ከዛ ደግሞ ተርቲብ ሊሰራ ዋና መስጊድ ይገባል። እሳቸው ነገር ቢወራ እንደ ሰማይ ከብከብ ነው እንደ የመሬት ሳር ነው። ስብሃነ እሳቸው ሲራቸው፣ አውራዳቸው፣ ኢባዳቸው ላ ሐውለ ወላ ቁወት ላ ብላ ላ። አብሬት የታላላቆቹ ስፍራ ነው። ይህ የእውቀት ማዕከል ጉራጌን ብቻ ሳይሆን መላው ኢትዮጵያን በእውቀት ያስተሳሰረም ስፍራ ነው። ይሁንና ይህ የሀገር ቅርስ ለኢትዮጵያ ካለው አበርክቶ አንጻር ታሪኩን ጠብቆ ለትውልድ እንዲሻገር ለማድረግ መስራት እንደሚገባ በስፍራ ያገኘናቸው አባቶች የአደራ መልእክታቸውን አድርሰውናል።